አሰላሙ አለይኩም ወረህመቱላህ ወበርካቱ። ሰላም ጥና ይስጥልኝ። በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ይሰማል ማሻአላህ፣ ማሻአላህ በጣም ጥሩ። ዛሬ ከብዙ ቆይታዎች ወይም ምናልባት ከሁለት ወር በላይ ቆይቻለሁ። ነገር ግን ማሻላህ አላችሁ ማለት ነው። እኔ እኮ የላችሁም ብዬ ነበር። አላችሁ ማለት ነው። ሰላም ናችሁ? እንደምን አላችሁ? ሰላም ሰላም፣ ሰላም ብያለሁ። ሀዩ ነኝ። ሰዒድ ሰዓዳ፣ የእናቷ ልጅ፣ የአባቱ ልጅ ጀማል። ኧረ ጀማል ኢትዮጵያ እንዴ! በዚህ ሰዓት አሁን ቁጭ ይባላል እንዴ ጀማል? ታው ተው ጀማል አስታወስከኝ፣ የድሮው የድሮ ጀማል። እርግጠኛ ነኝ መልካም ዜና ይኖርሃል ይላል። አይ እኔ ዩቲዩቡ ይሰራል አይሰራም፣ አሉ የሉም ለማለት ነው። ምናልባት ከሁለት ወር ይበልጠኛል ይመስለኛል ዩቲዩብ ላይ እና ዛሬ ለመጀመር አስብና ነገር ግን እስኪ ምናልባት ሰው ካለ አሉ ወይስ ቲክቶክ ሂደው አልቀዋል በሚል ነውና አላችሁ ማለት ነው። መሻላ እና ለሰላምታ ነው። ምንም አዲስ ነገር ዛሬ ርዕስ አላነሳም። ነገር ግን እንዲህ ካላችሁ በቀጣይ መረጃዎችን እየተከታተልኩ ወደ እናንተ ማድረስን ለመቀጠል ነው። አንተ ራሱ መንጣት አንድ ዜና ነው። እኔ ማጣፋዋል ሁሉም በጊዜው ነው። እኔ በጣም ጠፍቻለሁ በጣም ጠፍቻለሁ። እንዲሁ አልፎ አልፎ ነው ያለ አዲስ ነገር አምጣ እንጂ እንሻላ ያው እንግዲህ ወደፊት በቀጣይ ምናልባት አንድ ሁለት ሶስት እያልኩ ነው፣ ወደ ዩቲዩብ ልመለስ ነው። ወንድም እንዴት ነህ? አለቀብን እኮ አዋጁ አይጨመርም ብላችኋል። አሁን ወደ ጥያቄ ትንሽ ያው ለሰላምታ ነው የመጣሁት። አልቆይባችሁም። መኖር አለመኖራችሁት ለማየት ነው። ዩትዩብ እንዴት ነው አለ ጀማል? ትሰራለ? ዩትዩብ ትሰራለ? እንዴት ነው? አትሰራም? ትሰራለ? እስኪ ጻፍልኝ ጀማል። እኔ ዩትዩብ እየተከታተልኩ አይደለም፣ አልፎ አልፎ ፌስቡክ ላይ ይጽፋለሁ። መሻላ ብላችኋል ጀማል። ጀማል አልጋና ዶላር ነው የምታስተዋውቅ ወይስ አሁንም ታጠቅ ተባበረኝ ወንድሜ፣ ወንድሜ ታጠቅ። አዋጁን ስንት ቀን ቀረው? እሺን ለዚያ የመረጃ የለም አያለው። እንግዲህ መረጃ ወደና ዛሬ ምንም ምንም ምንም አይነት መረጃ። እሺ፣ አዎ እሰራለሁ ብሏል። ምንድን ነው የምትሰራው አንተ? መቼም አያልቅብህም ልጅ እኮ እየደረሰችልህ ነው እሱ ዩቲዩብ ላይ በቃ ማሻአላህ ማሻአላህ ያለው ታጠቅ በጣም ጠብቀህ ነበር ይላል። የረቀም ሁዱድ ምናምን እሺ፣ ልጅ ይዞ ለመሄድ አዲስ ካራ ስራ ደህናነ ምን ፕራንክ ነው የሚሰራው። ፕራንክ ነው የሚሰራው። ጀማል ጎበዝ ነው፣ በቃ የያዘውን ስራ የማይለቅ ድክመኝ ሰለቸኝ የማይል ደስ ይለኛል። በተለይ ስጠፋ እሱ ነበር የሚጠይቅ። አሁን ስለማልገባም ሊሆን ይችላል። ፈልገ ነበር ጀማል ጠፋብን በጣም ጠፍቻለሁ። በጣም እረፍት እያደረግኩ ነው አንዳንድ ጊዜ ስትርቁ በዛው ራቁራቁ ራቁ ነው የሚላችሁ እንደገና ደግሞ አጀማመሩ ይጠፋችኋል ሌላው ምንድን ነው በቃ አጠቃላይ የትኛው ህብረተሰቡን ቢያንስ ዝም በማለት ሰላሙን መስጠትም አንድ ነገር ነው በሚል ነው ምክንያቱም የትኛውንም ብትሉ በአሁኑ ሰዓት አስቸጋሪ ነው ምንም አይነት ስለዚህ በቃ እስኪ ቢያንስ እኔ ዝም ልበልና የተወሰነ ሰው ከማስደስት ይልቅ የተወሰነ ሰው ደግሞ ማስከፋት ስለሚኖር በዝምታዬ መካከል ልተባበራችሁ ብዬ ነው። በቃ ያገዝኳችሁ መሰለኝ። መጮህ መጮህ፣ በየአቅጣጫው ሳየው፣ ያ አላህ በቃ ምን ይዤ ልንጣ ማለት መጮህ፣ መጮህ፣ መጮህ። ሰው በቃ እዛ ስታውት በዚህ በዚህ ብልፅግና ይላል በዚህ ፋኖ ይላል በዚህ ምን ይላል በዚህ ሙስሊሙ ይላል በዚህ ክርስቲያኑ ይላል በዚህ ፓስተሩ ይላል። መጮ መጮ መጮ እስኪ እኔም ትንሽ ለአድምጥ በሚል ነው የጠፋውት። እና ዝም ብዬ ሳደምጠው ያ አላህ በቅ አሁን ያለው ወቅታዊ ሁኔታ በዛ በለው የትኛውንም ብትሉ በጣም አስቸጋሪ ነው እና ለዛ ነው። ነገር ግን ሰላም ነኝ ለማለት ነው። አሁንም ያው እንግዲህ አንዳንድ መረጃዎችን መስጠት ስላለብኝ ወደ እናንተ ብቅ ላለው። ነገር ግን የትኛውን ርዕስ መምረጥ እንዳለብኝ ግራ በጣም ከባድ ነው። መረጃው የሚለው ደግሞ የስደተኛው ጉዳይ በቃ ተመሳሳይ ነው እና የተለየ ነገር የለም። ሁሉ ሰላም ነው፣ ለዛ ነው ከዛ በተረፈ ሰላም ናችሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ጠንክሩ፣ በርቱ። ዛሬ በቅ ያልኩት አለሁ፣ የፈለጋችሁኝ ያላችሁ ካለው አለው። ነገር ግን ካረሳችሁኝም ደግሞ አትርሱኝ። እኔ ታጠቅ ታጠቅ እባላለሁ። ለዛ ነው እኛ ምን ወድሃለን ብላችሁኛል። ቲክቶክ ልክፈት እንዴ? ቲክቶክ እኔ እኮ ይዘጋል ብዬ አንድ ስል ሁለት ስል አሁን በቃ እየጸደቀ ሄደ። አሁን ሁሉ ነገር ቲክቶክ ሆነ። አሁን የሆነ በቃ ጀማል በቃ ቲክቶክ ልከፍት ነው ነኝ አንድ የሆነ ማክስ ላሰራና ያንን አጥልቄ ልግባ። ስቀልዳችሁ ነው። ስቀልዳችሁ ነው። ቲክቶክ በጭራሽ ቲክቶክ በጭራሽ። የእብዶች ሰፈር ነው የሚመስለኝ። ተጽዕኖ አለው፣ ነገር ግን እኔ አላቅም ቲክቶክን እና ማስታወቂያ ምናምን። ማስታወቂያም አልፈልግም። ብዙ ማስታወቂያዎች እንድሰራ ግፊት አለ፣ ነገር ግን በማስታወቂያዎች መካከል የእኔን ታጠቅን ማጉደፍ ስለማልፈልግ ብዙ ብዙ አይነት ማስታወቂያ እንድሰራ ኤጀንሲዎች፣ ካርጎዎች፣ የተለያዩ ብቻ ታጠቅ ለምን ነው ታጠቅ ይሉኛል። እኔ ግን እስካሁን ድረስ ለእናንተ በሚል ምክንያቱም በእኔ በምሰራው ሰዎች ታጠቅ ካለ እውነቱን ነው በሚል ሰዎች ምናልባት ሊያሳስቱኝና ሰዎችን ልጎዳ እችላለሁ በሚል ነው እንጂ እኔ መጠቀም እችል ነበር። ነገር ግን ብዙም እንደዚህ አይነት ነገር መግባቱን ስላልፈለግኩ ነው። ያም ሆነ ይህ አከብራችኋለሁ፣ ወዳችኋለሁ፣ አላችሁ ማለት ነው። በዚህ ሰዓትም አትተኙ ማለት ነው። በቀጣይ አጠቃቀሙን ስለማታውቅ ቲክቶክ ናልና አጠቃቀሙን ስለምታውቅ ቲክቶክ እናልን ቲክቶክ ሁኔታውን ልይና ላጥናና ግዴታ ግዴታ ከሆነ እመጣለሁ፣ እመጣለሁ ከዛ በኋላ ይሄ ነው። እንዴት ታጠቅ እያላችሁ ይህን ማ ትናንት አግኝቼ ደዛ ወደ እዛ አካባቢ ላይ እያላችሁ ቲክቶክ በቃ መጣለሁ። አዋጅ ስንት ቀን ቀረው? በትክክል አንድ በትክክል አነበብከው። የሚሸፈናል አዎ። እንደዛ ካልሆነ እንኳ ተገልጫን ምነው እስከ ዛሬ የኖርኩት እንደ ስለ ይቃማ እንሻላ ዝርዝር ማብራሪያዎች እንሰጣችኋለሁ። በተለይ በተለይ ብዙዎቻችሁ እየደወላችሁ በተለይ እየተቸገራችሁ ከፊሎቻችሁ፣ ብዙም መፍትሄ ባይኖረኝም ነገር ግን እንደ ሀሳብ ሀሳባችሁን በተለይ አሻራ ያልወጣላችሁ ከፊሎቻችሁ፣ የሞቱባችሁ እንደዚህ እንደዚህ አይነት ሰዎች

አጠቅ በረራ እንዴት ነው ው እዚ ጋ ስንት ቀን ቀረው? አይ ኮሜንት አለፈ። አዲስ ታጠቅ በስማ ያለብን አንድ በስማ ሁለት በስማ ልጅ ዘለ መሄድ እስረኛ በረራ የለም ወይ? መቼ ነው የሚከፈተው? ያለ በስማ መሄድ አይቻልም ወይ? በባህር የመጣንስ ፓስፖርት አይጀመርም ወይ? ረቀም ሁዱድ የጠፋብንስ ከፊላችን ያልበለቀውስ የልጆች ጉዳይስ ልጅ አድርሶ መምጣት ይቻላል ወይ? የብዙዎች ጥያቄ ነው። አረ፣ ታጠቅ ይቃማ እዚሁ አይፈቀድም ወይ? ያለ አሻራ ወደ ሀገር መግባት አንችልም ወይ? አረ፣ ታጠቅ ታይቅልን ይላል። ታጠቅ እኔ አንገብጋቢ ነው መልስልኝ። እሺ ምን ነበረ? ረቀም ሁድድ ምን አዲስ ታጠቅ። እሺ የልጆች ይስራ የአላህ ልጅ ይዞ ለመሄድ ምን መስፈርት ያስፈልገው ወንድ ልጅ ይዞ መሄድ ይችላል ወይ? ይቃማ ያለው ሰው ልጅ ይዞ መሄድ ይቻላል? የልጅ ጉዳይ ራሱ እኮ አንድ አንድ አጀንዳ ነው። ካልሆነ በቃ ታጠቂ ጋብቻ ወረቀት ለማሰራት ምስክር ያስፈልጋል እንዴ? ከቤት አንድ ሰው የጎደለ ነው የመሰለኝ። አትጥፋ አዩቲ ሽኩረን እንሻላህ አለው። በተረፈ እንግዲህ አላስረዝምባችሁም። አከብራችኋለሁ፣ ወዳችኋለሁ መኖራችሁን አለመኖራችሁን ለመጠየቅ ነው። እንዴት ሰነበታችሁ? ደህና ናቸው ወይ? አገር ሰላም ነው ወይ? ዘመዶቻችሁ ደህና ናቸው ወይ? ምን አደረጋችሁ? ማንን አስመጣችሁ? እቃ ማስተካከላችሁ እንዴት ነው? እቃ መያዛችሁ? በኋላስ ወደየት ሄዳችሁ? ምን አደረጋችሁ? የተለየ ምን አገኛችሁ? ስራ ላይ ናችሁ ወይ? ጤንነታችሁ አፊያችሁን፣ እንዴት ነው? ግድቡ ውስጥ እንዴት ነው? ውሃው፣ መብራቱ፣ የአቶሚክ ምናምኑ ግንባታው፣ የነዳጅ ማውጣቱ፣ ፋኖ በማን ቦታ ነው? በቃ እንዴት እንዴት ከረማችሁ? ይቆራረጣል ብሏል። ደህና አደሩልኝ። አከብራችኋለሁ፣ ወዳችኋለሁ። ሰላም ሁኑ። ያንተ ጥያቄ ራሱ በዛብ። ስማኝማ፣ ማታጠቅ የጋብቻ ወረቀት ለማሰራት ምስክር ያስፈልጋል እንዴ? ከኢትዮጵያ በፊት ሌላ ያላገባ መሆኑን እንድጽፋችሁ አምጡ ተባል፣ አምጧ እኛ ስንንጫጫች፣ ስደን አደሩ ብለን እኔ እዚህ ጋር አንድ ሰው ቃማ አላሰራንም። 63 ዓመት ልንኖር ነው እንዴ ብለህን የሌለ ድሮ የተናገርኩት እኮ ነው። ሰዎች ቃማ ቃማ ሲሉኝ ለማበሸር ነው እንዴ ይህን ያክል ሰርታችሁ ምን ይሰራላችኋል፣ እድሜያችሁ ሄደ ብዬ። ነገር ግን ወቅቱን ጠብቀው ቆረጡና ገንዘባቸውን ሙጥጥ አድርገው ሀገር ቤት ልከው ቤት የሰሩ ሰዎች፣ ስለዚህ ብር ስለማያገኙ ያለው መጽናኛ የታጠቅን ቪዲዮ ቆረጡና፣ ምን ያደርግልሻል? ስንት ዓመት እሽ ነው የመጣሽ? ስንት ዓመት ሰራሽ? ከዚህ በኋላ ስንት ዓመት ልታገለግኝ ነው እያሉ በቲክቶክ። ሰው ተንኮለኛ እኮ ነው። እኔ በወቅቱ መጠቀምን እኔ አልከለከልም። ነገር ግን ደግሞ አንዳንድ ጊዜ አላስፈላጊ የሆነም አለ። ዜው ጃጅቶ ብዙዎች አሁን ቃማ በቀረብን ያሉ አሉ። እድሳቱ ሲደርስ አይቆይም ምን አይልም። ነገር ግን ሰው ህጋዊ ሊሆን ያለ የራሱ ዓላማ የራሱ ራዕይ ላለው ሰው ህጋዊ መሆንን አበረታታለሁ እንጂ አታሰሩ የሚል የለም እና ቀደም የተቆረጠ ነው። ጉሮሮ የደረቀ አንብብልኝ በሉ። ሰላም እደሩልኝ። ይቅርታ እንግዲህ ታኞ እመጣለሁ። እመጣለሁ በቃ። ጥያቄያችሁን አይቼዋለሁ። ጥያቄያችሁን ባላየው አውቀዋለሁ፣ እንደነገርኳቸው ነው። ጥያቄያችሁ ምን ምን እንደሆነ ስለማውቀው እመጣለሁ። ነገሮችን አጣርቼ በደንብ ወደ ሚዲያ ስመጣ ቀድሜ ማንበብ ይኖርብኛል። ቀድሜ መዘጋጀት ይኖርብኛል። አሁን እንዲሁ መግባቱና አስተያየት መስጠቱ ትንሽ ጥሩ ስላላደል፣ ስለዚህ በደንብ ተዘጋጅቼ እመጣለሁ። በየቀኑ ያሉ መረጃዎችን ወደ እናንተ አቀርባለሁ። እንሻለ እመጣለሁ። በተከታታይ ለመንጣት ዛሬ እንደው አሉ የሉም በሚል እስኪ ዩቲዩብ የሚባለውን ብዬ ገባው እንደው ራሱ አጀማመሩ ራሱ ጠፍቶ ነበር። እና ለዛ ነው በቃ አሁን አፍረት ገልጣችሁልኛል። እንኳን ደህና መጣ ታጠቂ ብላችሁኛል። ደስ ብሎኛል። ሰላም ደሩ። መልካም እንግዲህ ስራ ላይ ያላችሁ መልካም ስራ፣ እንቅልፍ ላይ ያላችሁ ደግሞ እንግዲህ ተኙ ማለት ነው። እኔም ትንሽ አረፍ ልል ነው። ወሰላሙ አሌይኩም ወረሐመቱላሁ ወበረካቱ። ሁላችሁ ነው ለአላህ ብዬ ወዳችኋለሁ። ሰላም ደሩ።